የምርመራ ስራ ለማዘመን የተጀመሩ ተግባራት ተጠናክረው እንደሚቀጥሉ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው አስታወቁ። ለምርመራ ማስተባበሪያ ኃላፊዎች የክሎት ማስጨበጫ ስልጠናም ተሰጥቷል። ዋና ሳጂን አዳነ ደስታ ዝርዝሩን አዘጋጅቶታል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከጀስቲስ ፎሮል ፕሬዘንስ ፌሎሺፕ ኢትዮጵያ ጋር በመተባበር የአቅም ግንባታ ስልጠና ለወንጀልና ትራፊክ አደጋ ምርመራ ኃላፊዎች በኮተቤ የትምህርት ዩኒቨርሲቲ ሰጥቷል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ለሰልጣኞቹ ባደረጉት ንግግር አንድን የተፈጸመን የወንጀል ድርጊት በሕግ አግባብ አጣርቶና መርምሮ ውሳኔ ለማሰጠት የምርመራ ስራ ቀዳሚ መሆኑን አስታውሰው የወንጀልና ትራፊክ አደጋ ምርመራ ስራ የሕግ የበላይነትን ለማረጋገጥ ቁልፍ ተግባር በመሆኑ ይበልጥ መስራት ያስፈልጋል ብለዋል። እውነት ለመናገር ባሳለፍነው ሰባት የለውጥ ዓመታት ትልልቅ ስራዎች ተሰርተዋል። በጣም ውጤታማ አገርንም ከተማንም የታደጉ የእኛ ምርማሪዎችና ኢንተለጀንሶች አካባቢ ያሉ በተለይ ከማዕከል ማዕከል አካባቢ ያሉ በየክፍለ ከተማው ይህን ከተማ ለመረበሽ ስልጣን ማቋራጭ የሚፈልገው ሀይል ከተማዋን ለመበጥበጥና ና ወደ አራት ኪሎ ለመግባት በሚያደርገው ጥረት ውስጥ ይሄ ህልም ህልም ወይም ደግሞ ቅዠት ሆኖ እንዲቀር የምርመራው ዘርፍ የሰራው ስራ በጣም ከፍተኛ ነው። ስለዚህ ምርመራችን በአዲስ አበባ ፖሊስ ደረጃ ብዙ ስራ የተሰራ ቢሆንም እዚህ እዛም አሁን የሚነሱ የመልካም አስተዳደር ችግሮች፣ በተለይ መዛግብት አካባቢ የፍትሃዊነት ጉዳይ እውነትን መፈለግ ስለሆነ እውነትን ለመፈለግ ተክተን መስራት አለበት። የሚነሱ ቅሬታዎች ብዙ ናቸው። የህዝብ ጥያቄና እርካታ ማረጋገጥ ወደምንችልበት ደረጃ መምጣት አለበት። በአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ኃላፊ ምክትል ኮሚሽነር ሀሰን ነጋሽ በበኩላቸው የምርመራ ስራ እውነትን በጨለማ ውስጥ መፈለግና ፍትሕን እውን ማድረግ መሆኑን ገልጸው ሰልጣኞች ይህንን ተገንዝበው ስልጠናውን በተገቢው በመከታተል ከስልጠና የሚያገኙትን እውቀት ወደ ተግባር መቀየር መቀየርና ለሚመሯቸው አባላት ማካፈል እንደሚጠበቅባቸው አሳስበዋል። እውቀት፣ ቁርጠኝነት ጀግንነት ስለሚፈልግ ምርመራ፣ ጀግንነቱንም ወንጀለኛው ይታገለናል፣ መስዋዕትነት ያስከፍለናል። እንግዲህ ትልቅ ጀግንነት፣ ትልቅ ቁርጠኝነት ይፈልጋል። ያንን ቁርጠኝነት ያንን ጀግንነት ወደ ተግባር እንድትለውጡ፣ የደበቃችሁትንም ጀግንነት ካለ ለህዝባችሁ ያልሆነ ወኔ ለህዝባችሁ ለዜጋችሁ ያልሆነ ጀግንነት ምንም ስለሌለ፣ ለዛሬ ያልሆነ ደግሞ በታሪክ አጋጣሚ ዛሬ እኛ ምርመራ አመራር ነው፣ ነገ ደግሞ ሌላ ስራ ነው የምንሰራው። ስለዚህ እንድትጠቀሙ ና የህብረተሰቡን ጥያቄ የፍትህ ጥያቄ እውነትን የማፈላለግ ስራን ከግብ የማድረስ ስራን ከግቡ እንድታደርሱ አደራ አላለሁ። የጃስቲስ ፎር ኦል ፕሬዘንስ ፌሎሽፕ ኢትዮጵያ የስልጠና ባለሙያ የሆኑት አቶ ገመችስ ቡሳ እንደተናገሩት ጃስቲስ ፎር ኦል ፕሬዘንስ ፌሎሺፕ በፍትህ ተቋማት ላይ የክህሎት ስልጠናና የተለያዩ ድጋፎችን እንደሚያደርግ ተናግረው የምርመራ ስራን ለማዘመን የአዲስ አበባ ፖሊስ እየሰራ ያለው ስራ እንደ ተቋም ሪፎርም በመደገፍ በቅንጅት እንደሚሰሩ ተናግረዋል። ያነጋገር ናቸው። የስልጠና ተሳታፊዎች እንደገለጹት የክህሎት ማስጨበጫ ስልጠናው ጥናትን መሰረት ባደረገ መልኩ ተዘጋጅቶ መቅረቡ ሙሉ የባህሪና የአሰራር ለውጥ ለማምጣት የሚረዳ ስለሆነ ባገኙ ተጨማሪ እውቀት የተሻለ ስራ እንደሚሰሩም ገልጸዋል።